አለው ምን ገጥሞች ነው እንዴ? ያስቸኩልሽ የጠራሽኝ። ሰላም አይደለሽም እንዴ? ሰላም አልነበርኩም ነበር፣ አሁን ግን ሰላም ነኝ። ምን ገጥሞች ነበር ከዛ ስመጣ? ትንሽ ከፍቅረኛ ጋር ተጣልተን ነበር። በምን ምክንያት? ምን አጣላችሁ? እስከ ዛሬ ቆሜ እንደመሄድና አውቄ እንደነበረ ነግሬው ትንሽ ተጋሽተን፣ አሁን ግን ቆሜ በመሄድ ደስተኛው ነው፣ ይቅር ብሎኛል። እሺ እንኳን ይቅር አለሽ እኔ አንቺ እኮ ልብሽ ንጹህ ስለሆነ እግዚአብሔር ሁል ጊዜ ይረዳሻል። አልገባኝም። ትተዋወቃላችሁ እንዴ? መልሽልኝ እንጂ ትተዋወቃላችሁ ወይ? የት ነው የምትተዋወቁት? እያው እስቲ ተረጋጊና ነይ ቁጭ በይና እናውራ። እማማ ልቀመጥም። አንቺ ግን መልሽልኝ፣ የት ነው የምትተዋወቁት? ከእሳቸው ጋር ስንተዋወቅ የግል ሕይወታቸው አደጋ ላይ ነበር እና ግዢን ብለው ሲነምኑኝ እኔም ስላዘንኩላቸው አገዝኳቸው። በምንድነው የምታግዣቸው? መራመድ እችል ነበር ግን ሕይወታቸው እስኪስተካከል መራመድ እንደማልችል ሆንኩኝ። ከዛ ጉዳያቸውን ሲጨርሱ እናንተ ምኔን ለማዳን ብዙ ዋጋ ከፍላችኋል እና መናገር ፈረው በዛው ቀጠልኩበት። ያን ሁሉ ስቃ እያየ ነው አንቺ ቁመሽ እንድትሄጂ ያን ሁሉ ነገር ያደረግ ነው። ሌላው ይቅር ህይወቴን አደጋ ላይ ጥዬ አንቺ ላይ ጉዳት ያደረሱብሽን ሰዎች ለመበቀል የገባሁት ለአንቺ ለድብቆ እህቴ ነበር። በጣም ታሳፍሪያለሽ። እህቴ እባክሽ እንደዚያ አትበይኝ። በቃ እህቴ ይቅር በይኝ፣ መቼም አልልሽም ስንት ነገር የኔ ተውኩልሽ። የእናቴ ያደራ ትንሿ እህቴ ነበርሽ። አንቺ ግን በጣም ክፉ ሰው ነሽ። እንዴት ይሄን ያህል ትጨክኝብኛለሽ? እኔ ለአንቺ ቆይ፣ ክፉ ነኝ አይደለሽም። በእናታችን ልለምንሽ ይቅር በኝ። ክደሽኝ፣ ደብቀሽኝ፣ ያን ሁሉ ነገር ስታደርጊ ዋሽተሽኝ፣ እንዴት ይቅር ልበልሽ እህቴ? እኔ ላይ ተመሳጥረሽ፣ ድካሜን ተይው። ቆይ አንቺን ባለመጠበቂ ራሴ ምን ያህል ሰው ወቅት እንደነበረው ታውቂያለሽ። የእናቴን አደራ በልቻለሁ። እኔማ አረባ ሰው ነኝ ብዬ ስንቴ ራሴን ላጠፋ እንደሞከርኩም ታውቂያለሽ። ህያ ብዬ ኔ ልጅ ይቅር በይኝ። እዚህ ሁሉ ጦስ ውስጥ የከተትኳት እኔ ነኝ። ለራሴ ደስታ ስል አንቺንም ፍቅረኛዋንም በድያለሁ። ቆይ ማማ እኔ እናንተ ቤት ለበቀል እንደ ገባው ታውቂ ነበር? አዎ ሁሉንም ፋይሎች ሳሰጥሽ የነበረው እኔ ነኝ። ይቅር በይኝ ልጅ ለካተመሳጥራችሁና ነበር ላይ ላይ ድራማ ስሰሩብኝ የነበረው። እህቴ፣ ያላንቺ ማን አለኝ? እባክሽ ይቅርበኝ። እባክሽ አጥፍቻለሁ። ለተንኮል ወይ ለክፋት ብዬ አይደለም። እባክሽ ይቅርበኝ። ይሄን ያህል ትጨክኝብኛለሽ ብዬ አስቤ ያላውቅም ነበር። መቼም ይቅራልልሽ። መቼም ግድ የለሚልሽ፣ እኔ ያስታርቃችኋለሁ። እህቴ ካለች አለች ነው ደግሞ እንዲቦናብኝ አታውቅም። በጣም አዝናብኛለች። እናንትን ለማስታረቅ እኔ ማድረግ ያለብኝን ነገር ሁሉ አደርጋለሁ። ለእኔ እንደደረስሽ ላንቺም ደርስልሻል። አይዞሽ እሺ። ምንድነው በየ መንገዱ የሚያነፋርቅሽ? ምንም አልሆንኩም ዝም ብዬ ነው። ዝም ብለሽማ ነው። ለነገሩ አንቺ መነፋረቅ ግድ አይሰጠኝም። ሰሚኛለሽ። አሁን የመጣሁት አንድ ነገር ላዝሽ ነው። ምንድን ነው? ትሰሚኛለሽ። ከዚህ ቤት ለቀሽ እንድትሄጅ ይፈልጋለሁ? እሺ፣ እንዳልሽ እለቅልሻለሁ። መልቀቅ ብቻ አይደለም፣ ከዛ ድንግልም እንድትርቅ ይፈልጋለሁ። እሺ። እንዴት በቀላሉ እሺ አለሽ? ጥያቄውን ትተሽ ሌላ የምታዥኝ ነገር ካለ ዘዥኝና ልሂድ። ጥያቄም ትዕዛዝም ጭምር ነው። ቆይ ለኔ ብለሽ ነው የምትለቂው ወይስ አባረሩሽ? ለአንቺ ብዬ ነው። እንደውም አሁን ልሂድና ልብሴን አዘጋጃጅት። ይሉጣልሽ እያሾፍብኝ መሆኑ ነው? እያየሽኝ አይደል እንዴ ስሜቴ ጥሩ አይደለም እንኳን ላሾፍ ቁሜ የማወራበት ጊዜ እንኳን የለኝ መባክሽ ተይኝ እሺ መሄድ ትችያለሽ አመሰግናለሁ አለቃ እዛው የተለመደው ቤት እየጠበቅኩ ነው። እየመጣሁ ነው፣ ትንሽ ጠብቀኝ። እሺ። አቶ ተስፋዬን ስላላስፈረምኩት ብዬ ነው። እጠብቅሃለሁ። አርግዙ ያለዋለች። ሄሎ ዶክተር፣ እንዴት ነህ? አንድ ጉዳይ ልጠይቅ ነበር። እሺ እሺ። ልጅ የሚወርድበት ቦታ የት ነው? ኧረ እባክህ አመሰግናለሁ ዶክተር። እሺ ሄሎ ሮዳስ፣ አቤት። ስለ ጠየቅሽኝ ጉዳይ አንድ ዶክተር ጋ ደውዬ ነበር። እናሆነ እጉ ጠንከር ብሏል ያላሳማኝ ምክንያት መውረድ አይችልም ብሏል። እና ይወለድ እያልክ ነው? ኧረ እኔ እንደዛ አላልኩም። ያው ያለኝን ልንገርሽ ብዬ ነው። በዛም አለ በዚህ ልጅ መውረድ አለበት እኮ። ሌላ መፍትሄ እንፈልጋለን። ጊዜ የለንም። ከሶስት ወር ካለፈ ሊከብድ ይችላል። ትንሽ ቀን ነው ያለን። እሺ የተቻለኝን ሁሉ አደርጋለሁ። እሺ። ወይ ደግሞ ወዴት ልትሄጂ? ከዚህ በኋላ እዚህ ቤት አንድም ቀን ቢሆን እሱን እናትን ጠይቃት፣ ሁሉንም ነገር ትነግረሃለች። እንዴ ቆይ የኔናችሽ ነገር ማለት ፍቅራችን፣ በቃ ምንም እንዳልተፈጠረ ጥለሽው ትሄጂ ነው ማለት ነው? እኔማ ከልቤ የምሬን አፍቅሬ ነበር። ያንተ ግን ፈጣሪ ነው የሚያውቀው። እስካሁን አላመንሽኝም ነበር ማለት ነው? ማንን ማመን እንዳለብኝ እና እንደሌለብኝ ግራ ገብቶኛል። በቃ ስለዚህ ተወኝ። ሄ አብዬ ዘድንግል እኮ ነኝ የማፈቅርሽ፣ የምታፈቅርኝ። በአሁኑ ሰዓት የኔን እንጂ ያንተን እርግጠኛ አይደለሁም። ስለዚህ በቃ ተወኝ። ቆይ ምን ሆነ? ሽብኝ ነው ይኛ የተቀየር ሽብኝ። ሁለተኛ እንዳትነካኝ፣ ሰማለህ? እኔ የእናንተ መጫዎች አይደለሁም፣ የእናንተ መጮች አይደለሁም። ቆይ ሮዳ አስመታ ተናገራች ነበር ነው? ጣት አልጠቁም፣ ማን እንደሆነ ልቦና ያውቀዋል። ያቢ እኔ ምንም አቆ ነገር የለም። ለምን በቀጥታ ሽናት አትነግሪኝም? ህያብዬ፣ ወደት ትሄጂ ነው? ወደ ነበርኩበት። ለእስከ ዛሬ ሁሉ አመሰግናለሁ። እንዴ! እንዴት ድንገት ተነስተሽ ካልሄድኩት ያለሽ? አይዞሽ ማማ። ደሞዝ ከሆነ አልፈልግም። ሌላ ሰራተኛ እስኪመጣ ብለሽ ካሰብሽ ደግሞ እኔው ራሴ ጠዋት ይዤልሽ እመጣለሁ። ህያብ፣ እኔና አንቺ እኮ አማትና ምራት እንጂ ሰራተኛና ሰሪ አይደለንም። ደግሞ ድንገት ተነስተሽ ትሄጃለሽ አልኩሽ፣ ለዛ ነው የሚወድሽን ፍቅርሽ እንዴት ነው ጥለሽ የምትሄጂው? አይ ማማ አሁን እኮ ጓዳችንን ሁሉ ተገላለጠ ምንም መሸነጋገል አያስፈልገንም አልገባኝም ግልጽ እኮ ነው የሱስ ፍቅር አንደኛው መጫወቻችሁ ቢሆንስ ስለምን መጫወቻ ነው የምታወሪው እኔ የምታወሩት ነገር ምንም ሊገባኝ አልቻለም? አንድ ይውጣ ነኝ እኔ እናሷ እሷ የምናወራው ጉዳይ አለ ለምን እኔ እያለሁ አውሩ እንጂ ይሄ ሴቶች ወሬ ነው እባክህን አንድ ወጣለህ እባክሽ እኔ ልጅ በእኔ ጥፋት ምንም የማያውቁ ሰዎችን አትቅጪ። እኔን መጫወቻ አርጋችሁኝ የለ፣ ከዚህ በኋላ ማናችሁንም ላምን አልችልም። እህትሽ እዚህ ነገር ውስጥ የገባችው የኔን ፍቅር ለማዳን ነው። ተስፋ ያስገድዶን ያገባኝ፣ እኔ የልጅነት ፍቅረኛዬ አሁንም የምወደው ገረመውን ነው። እሱን ሊያሳስርብኝ ሲል ያው እሱም አንድ ቀን መሳሳቱ አይቀርም ብዬ የሚከታተለው ሰው መደብኩበት። ታዲያ እንዳልኩትም እህትሽን ሲገጫት ቀረጹትና የልጅነት ፍቅሬን አዳንኩት። ይህን ሁሉ ነገር ያደረግኩት ለፍቅሬ ስል ነው። እባክሽን ይቅርበኝ። እኔ ለምን ተባበረችሽ፣ አንቺም ለምን ፍቅርሽን አዳንሽ ብዬ አይደለም ያዘንኩባችሁ። እኔ እንደዛ ስሰቃይ ለምን አላማከረችኝም፣ ለምን ለእኔ አልነገረችኝም ብዬ ነው ያዘንኩባት። እኔ እኔ ለማንም አትናገር ያልኳት ደሞ እኔ እናትሽ ማለት ነኝ። እመኝኝ፣ ይወልሽ ልጅ። እህትሽንም ፍቅርሽንም ታስፈልጊያቸዋለሽ። እባክሽን አትጉጂያቸው። እማማ፣ እኔ ከእሷ እንደዚህ አይነት ነገር አልጠብቅም። በእርግጥ እሷ አቴ ናት። ልናደድባት እንጂ ልተዋት አልችልም። ግን ከኔ በላይ ለእሷ ብሎ ለተሰቃየው ፍቅረኛ ምን ትለዋለች? ቆይ እሱ ሴን ሲሰማ እንዴት ነው የሚያዝ ነው? ስለዚህ ጉዳይ ሁለቱም አውርተው ይቅርተባ ብለው ወደ ፍቅራቸው ተመልሰዋል። እንዴት ማለት? በቀላሉ ይቅርተዋን ተቀበላት። ከደበቀችው ነገር በላይ ለሱ ቆመ ማየቱ ነበር። ከውሸቷ ፍቅሯ ስለበለጠበት ይቅርተዋን ተቀበለው። የምርሽ ነው ማማ? አዎ፣ ካላመንሽ ፍቅረኛዋ ጋር ደውለሽ ማረጋገጥ ትችላለሽ። ኧረ አምንሻለሁ ማማ። አንድም የሱ ነገር ነበር ያሳሰበኝ። ተመስገን አምላኬ፣ ተመስገን። አሁን ይህንን ታሪክ ዘድንግል አያውቅም። ፈጣሪ በበቀል አድርጎ የሰጠሽን ፍቅር አትግፊ። እውነት ነው። እሺ፣ አልገፋ። እኔንም ከልብሽ ይቅርበኝ። ይቅርብዬሻለሁ ማማ። ሄሎ ሮደስ፣ ወይ ዘድንግል። ግን እንዴ፣ እናክ ቆይ ግን አንቺ መቼ ነው ከህይወት የምትወጪ? አልገባኝም። መቼ ነው ህይወት ውስጥ የገባሁት? ከዚህ በላይ ቆይ፣ ለህያብ ስለ እኔ ምን ብለሻት ነው ቤት ለቅቄ ካልወጣው ምትለው? ጭራሽ እኮ እንዳትነካኝ ነው ያለችኝ። ቆይ ምን ብለሻት ነው? ይኸውልህ፣ እኔ እና እሷ ምንም የሚያገናኝን ነገር የለም። ገና ለገና እሷ ስሜቷ እንዳሳት ትሆናለች ና እኔ ጋር እየደወልኩ መፈንጨት ያለብህ አይመስለኝም። እንዳብሻ ያርግልሽ ትሰምኛለሽ፣ ሮዳሽ? ለዚህ ሁሉ ስራ ግን አንቺ ከሆንሽ ምክንያቱ እመኝ፣ ያለሽበት መጥቼ ነው ምገልሽ። ትሰማኛለህ? ጥላቻን ለመግለጽ በየቀኑ የደወህ መጨቅጨቅ የለብህም። እንደምጠላኝ ያውቃለሁ። ካወቅሽ ጥሩ። ትሰምኛለሽ፣ ከዚህ በኋላ ከኔም ከያበ ምራቂ በቃ ላይሽ አልፈልግም። ይሄ ከዚህም በላይ እሺ፣ አለቀ። ይህ ሰሞን ግን አጠፋፍ በሰላም ነው። መቼም አዲስ ነገር ይኖራል ብዬ አስባለሁ። ምንም አዲስ ነገር የለም። እኔም አቶ ተስፋዬን አግኝቼ በደንብ አውርቼው አላቅም። ተስፋዬን አስፈርመውን ድጋም እጃችን ላይ ይውርቅ፣ ከዛ ከወትሮ ለየት ያለ ሽልማት ይጠብቃል የኔ አንበሳ። እሺ አለቀ። ለሽልማቱ ብዬ ሳይሆን የእሱን አዘን ማየት ስለሚፈልግ ይሄን አስፈርመህ እጅ ያስገባው ይፈልግ ከሆነ አደርግልሃለሁ። መኪና ከፈለክ ቤት ከፈለክ እገዛልሃለሁ። እንዴት? ከወትሮ ከፍ ያለ ሽልማት ልትሰጠኝ አሰብክ? አዲስ ዕቅዳለህ እንዴ? አይጠፋም። ስታደርገው እነግርሃለሁ። አለቃ፣ በደስታ እንዳደርገው እባክህ ንገረኝ። ይሄን አስፈርሙ፣ ከዛ ተስፋዬን አሳስረዋለሁ። ህይወትን ያለማንም ተቀናቃኝ አገባታለሁ። አሃ፣ እዚህ ወረቀት ላይ ነዋ ደስታ ያለው። አሁ፣ በሚገባ መቼም ታኮራኛለህ ብዬ አስባለሁ። ለአንተ የምታዘዝ፣ እናንተ ማስደሰት ግዴታዬ ነው። አለቃ፣ ኮራብሃለሁ ግን አለቃ ተስፋዬን አሳስረህ ህይወት አላገባም ብትልህስ? እኔ ማለት ለእሷ የልጅነት እልሟ ነኝ። በእርግጥኘት እምቢ አትልኝ። አንዳንደኛ ሰዎች ሁኔታዎችን እንላመዳለን። ምናልባት እሷም ይሄንን ህይወት ለምደው ከዚህ ህይወት አልወጣም ብትልስ? ህይወት ማለት በጣም በሳል ሴት እንጂ ለእኛ ፍቅር እንጂ ለመላመድ ቦታ የላት። ፍቅሯ አያረጅም ብለህ ታስባለህ? ማለቴ እንደ ድሮ ታፈቅረኛለች ብለህ ታስባለህ? አዎ። ምንነው ስለኛ ብዝ ጠየከኝ። ምናልባት አልባት እንደጠበቅከው ካልሆነ ምን ታደርጋለህ የሚለውን ለማወቅ ነው። እንዳልከው እንደጠበቅኩት ካልሆነ እስከ ዛሬ ሰባክን የነበረው አጉልድካም ነው ማለት ነው። አይታወቅም። ሁሉንም ነገር ጊዜ ይፈቷል። የሰማኸው ወይ የምታቆ ነገር አለ እንዴ? የለም። ግን ለምን ጠየቀኝ? የዛሬ አጠያየቅ ክርር ስላለብኝ ነው። የእኔ ታሪክ ትዝ ብሎኝ ነው። እንደዛ ስሆንላት የነበረችዋ ሴት ለካታ ፈቅረኛ ከእኔ ጋር መሆን ስላለባት ብቻ ነበር የሆነችው። እንዴት አላቅ? ብቻ መሆን ስለነበረባት አብረን ነበር። ያንተም እንደዛ እንዳይሆን ብዬ ነው። የሆነ ቅኔ ያለው ይመስላል ንግግር። ምክንያቱን ነገረችህ? እን አልነገረችኝም። ዛሬ ግን የምትነግረኝ ይመስለኛል። አ ቀጠሮ አላችሁ ዛሬ? አይ የለንም። እንደቶቺ ለልቤ የምነግረውና ልቤ መርሳት የሚጀምረው ዛሬ ነው ብዬ። አይ ጥሩ፣ ለማንኛውም ዛሬ ልንደሰት ያሰብንበት ቀን ነው። ስታስፈርመው ደግሞ ቤት ላይ ወይ መኪና ላይ የሆነ ደስታችን እናጣጥማለን። ደስ ይለኛል። አለቃ፣ ሃሎ። ምን ሮዳስ? ምን አይነት አጠችህ? አሁኑ ዶክተር ዳኒ ጋር ሰዷት። አሁኑኑ መጣው። ምን ነው አለቃ ሮዳስ ምን አይቶት ቸሉ? አንተ ተስፋዬን አስፈርም ሆኖ ቶሎ ና። ነው ትንሽ ጊዜ ነው ዋጋ አስከፍላል። ሊያም ዋጋሽን ስጥሻለሁ። እማዬ ምን ወሰንሽ ታለኝ ምሮናችሁ ነው የምትስቁት እንዴ? አጠያይቀ ነው የሚያስቀን። ለማንኛውም ይቀርታለች ከዚህ በኋላ ጥላ ትሄድ። በጣም አመሰግናለሁ እናቴ። አንቺ ባትኖሪ ምን እንደሚወጣኝ ያደረገ ምንም ችግር የለም። ይልች ባይሆን ከዚህ በኋላ እንደዚህ አይነት ሀሳብ እንዳታስብ አሳምናት። በሉ ተጫወቱ። የምርልን ፍቅር በጣም ይቅርታ እንደዛ ስላሰብኩ ግን ምንድነው እንደዚህ እንድታስብ ያደረገሽ በአንድ ነገር ተናድድኝ ነበር ከዛ ይዛ ነገር መወጫ አደረግኩ በጣም ይቅርታ ሁለተኛ እንደዚህ አላደርግም እኔኮ ግን ከልቤ ነበር ማፈቅርሽ እኔም ከልቤ ነው ማፈቅር በጣም ይቅርታ ከዚህ በኋላ ግን ጥለሽ ለመሄድ እንዳታስቢ ምናልባት ለሚሄድ ካሰብሽ እንኳን ይዘሽ ነው እንጂ እ እሺ ይዤ ሄዳለሁ አፈቅርሻለሁ እኔም አፈቅርሃለሁ። የሚፈቀድልኝ ከሆነ ምን እንዳናደደሽ ብትነግሪኝ። አንተን ሃ በጣም ስትናፍቀኝ ያነጫንጨኛል። ከሰው ጋር ተጣይ ተጣይ ይለኛል። አይወድሽም፣ ቤቱን ለቀሽ ይጂ ይጂ ይለኛል። አትቀልጅ፣ እውነቱን ንገሪኝ። ያዘንኩበትን ከምነግርህ የተደሰትኩበትን ብነግርህ አይሻልም? እሺ፣ የተደሰትሽበትን ንገሪኝ። የተደሰትኩበት ተሳስቼ በወሰንኩት ውሳኔ አንተን እንዳላጣ እናትህ መክራ ወደ ቀልቤ ስለመለሰችኝ ነው። እናቴ ለእኔ ፍቅር በጣም ትለፋለች። የሚገርመው ደግሞ አንቺ እንዳገባ ነው የምትፈልገው። ለምን ይሆን? ቆንጆ የፍቅር ልክ ስርዓት ያለሽ ስለሆንሽ ነዋ። በአንተ አፍ መደነቅ በጣም ደስ ይላል። እያደነኩሽ ሳይሆን ያለሽን የነገርኩሽ። ያለኝን የማውቀው ራሱ እንኳ አንተ ስትነግረኝ ነው። ተጫወታችሁ ልጆች። መጣሽ? እንደማል አዎ፣ መጣሁ ላናግርሽ ፈልጌ። በቃ እናንተ አውሩ፣ እኔ ሻንጣዬን ላስተካክል። እሺ፣ ምን ልታወራኝ ነበር? ቀለበት ላደርግልሽ ታስቤ ነበር። ምን ታስበልሽ? እውነት በጣም ደስ ይላል። እኔ ምን ልርዳ? ታዲያ አሁንም ከአንቺ ራስ አልወረድኩም። የጣት ልኬቷን እና አንዳንድ ነገሮች ቼክ አድርገሽ ትነግርኛለች። ምንም ችግር የለም። ይህንንም አደርገዋለሁ እንጂ። አሁንም ንዴት ላይ ነው። ንዴት ሳይሆን ጥላቻው። የምን እውነት አንተን ልጥላ? ለምንድነው የማልጥላ? አንቺ የምትጠቢ ሰው አይደለሽም። እንደዛ ለማለት ፈልጌ ሳይሆን ያው እኔ ለመጣት የሚያስችል በቂ ምክንያት ያለ ስለ አልመሰለኝ። ምክንያትማ በደንብ አለኝ። እሺ እስኪ ንገረኝ፣ ምክንያት ልስማ። ነው ከኔ አፍ እንዲወጣ ወይ አላውቅም ብለሽ እንጂ ለምን እንደቀረብሽኝ ልቦናሽ በደንብ ያውቀዋል። ማለት አልገባኝም። እኔን የቀረብሽበትን ምክንያት ሳቅ። እንደዛ ውድሽ የነበረ ሁሉ ጠፍቶ ላይን ያስጠልተሽና፣ ቆይ ቆይ፣ ለምን ነበር የቀረብኩ እንደ አሁን ብነግርሽም ማንም ምንም አያመጣም? ያ አዛዥ ገረመውም ቢሆን እኔን የቀረብሽኝ ለገረመው ሴራ እንጂ፣ መጀመሪያ ማልወደድሽኝም ነበር። አንቺ የምታፈቅደው እያሱን እና ለእሱ ደግሞ ምንም እንደምትከፍል ክለቡንም ቢሆን ከአቶ ተስፋ የተቀበልሽበትን ምክንያት ቪዲዮም እንዳለሽ አውቃለሁ። የዚህ ሁሉ ሴራ ጠንሳሽ ደግሞ ገረመው እንደሆነም አውቃለሁ። እንዴት አወክ? ገረመው ነግሮ ነው። ለዚህ እኮ ነው ታስጠይኛለሽ የሚልሽ። ለይቱ ቢያንስ እውነቱን እንዳወኩ እያወቅሽ እንኳ ይቅርታ አልጠየቅሽም። አሁንም ቢሆን የራስሽ ሀሳብ ላይ ነሽ። በፍቅር መቀለድሽ፣ በፍቅር ሀሳብሽ፣ እኔም መጉዳትሽ እንደ ስራ እንጂ እንደ በደል አላየሽ። አሁን ካጠገቤ ሂጅልኝ። እውነቱን ስነግረህ ይሄን መጀመሪያ ለማድረግ ለእኔ በጣም ከብዶ የነበረ ግን በቃ ምን ላድርግ? እኔም እንዳንተ ፍቅሬ ለማዳን ስል ያደረኩት ነገር ነው። በቃ በጣም ይቅርታ። እንደናንተ ስራማ ቢሆን በደንብ እቀጣችሁ ነበር፣ ግን ለውሸትም ቢሆን ላሳለፍነው ለፍቅር ስል ትችኋለ። ለምን ጠላኝ አለደ? ግን በቃ ከቻልክ ታረዳኝ። ለፍቅር ስል እኔን ሁሉ ነገር ያደረኩት ታዲያ፣ ለአንቺ ፍቅር ብለሽ የኔም ፍቅር መግደል ነበረብሽ? አልነበረብኝም ፍቅ በጣም ይቅርታ። አውቆ ያጠፋን ሰው በህግም በፈጣሪ ስም ይቅር አያስብልም። ፍቄ ምን ያህል እንደጎዳው እኮ በደንብ ይገባኛል። ግን በቃ ምን ላድርግ፣ እኔም እኮ እንዳንተ አማራጭ አትቼ ያደረግኩት ነገር ነው። ይቅርታ። እንዳልኩሽ ይቅር ልልሽ ይችል ይሆናል። ገረሞን ግን መቼም ይቅር አልለውም። ለእሱ ራሴን ብዙ ወንጀሎች ውስጥ ከትቼለት ነበር፣ እሱ ግን ከኋላ ይወጋኝ። ለምን እንደዛ አሰብክ ብዬ አልቀየምህም። ግን በቃ ለማንኛውም ይሄ ምስጢር በኔና ባንተ መካከል ይቆይ ፕሊስ፣ በእናትህ ገረመው ግን እንዳይሰማ። ቢሰማስ ምን ይፈጠራል? አሁን ገረመው እጄ ላይ ነው። ምንም ቢል ምንም ቢፈጠር ምንም አያመጣም? እንዴት ምንም፣ እንዴት የለውም። አያውቅም። ምንም አያመጣም። የእኛ ታዛዥ ነው ብላችኋል። ይህን ሁሉ ያቀዳችሁብኝ አሁን ማን ምን እንደሚያመጣ አሳያችኋለሁ። እሺ ደግሞ ጉዳይን እስከ ጨርስ ድረስ ለገረመው ትንፍሽ ብትይ ሊያ፣ ቅጣቱ ለአንቺም አይቀበልሽም ምን ናፍቀኝ፣ ታውቃለህ? ምን ይናፍቅሻል? ከአንተ ጋር ተጋብቶ ልጆች ወልዶ በሰላም መኖር። እሱም ማን የሚናፍቀኝ። ያለ አንቺን ላለማጣት ማድረግ ያለብኝን ነገሮች በሙሉ አደርጋል። አንቺን ላለማጣት መሰናክል የሚሆኑብኝ ነገሮች በሙሉ ከህይወታችን አስወጣል። ሮዳሴ ልጅ፣ ማን ልጅ? ሁሉንም ነው ማስወጣቸው። እንዴ ቅድመማማ፣ ከቤት ስታስወጣ ሮዳስ ጋር ደውለህ ነበር እንዴ? አዎ ደውዬላት ነበር፣ ግን እንዴ ታቦች ይሄው፣ ነገርከኝ አይደል? እንዴ ቆይ፣ ደውለህ ምን አልኳት አልከውት? በአሁኑ ጸባችን ላይ እጇ ካለበት እንደማስቀይማት ነው ነገርኳት። ግን ምን ነው፣ እሷ ጋር መደወል አልነበረብህም። ለምን? ከሷ ጋር ምንም ያገናኘው ነገር አልነበረማ። ባይኖርም ለወደፊቷ ግን ተጠንቀቅ ትሆናለች። ቢሆንም በእንደዚህ አይነት መልኩ አልነበረም ማድረግ የነበረብህ የኔ ፍቅር። አሁን በዚህ ሰዓት ስለሷ ማውራት አለብን አልነበረብንም? ግን አንተም የማይሆን ስራ ሰራ አንተ ሰው ማስቀየም አያምርብህም አንቺም ማስቀየም ነው በእኔ አያምሩ ይሆንልሽ ደግሞ ለእናተ ከኔ ተደብቀ ምንድን ነው ያልካት ምን ተደብቀሽ እየሰማች ነበር ኧረ አልሰማችሁም ግን እኔን ያማችሁኝ ስለመሰለኝ ነው ስለ እኔ ነው አያወራችሁት አዎ ከዚህ ቤት አልወጣ ብላለች እንዴት ብለን እናስወጣት ብለን እየተማከርን ነበር ታዲያ መፍትሄ ያገኛችሁ በምን ተስማማችሁ መፍትሄ ስናጣና እዚህ ቤት ከመቀመጥ አካል ቀረ አግብታ ትቀመጥ በሚለው ተስማሙ። ማን ለህይወት የምሰጣት እቃ ስላለ ነው። እና ታዲያ ጠዋት አይደርስም ነበር? የግድ ዛሬ የምሰጣት ፋይል ስላለ ነው። ቆይ ምን ነው፣ ምንም፣ ምን አዲስ ነገር አለ? ምንም አዲስ ነገር የለም ለጊዜው። ፎይ፣ ምን ተገኝቶ ነው? ፎይ የምለው ሮዳስ በመድኃኒት ምክንያት ሆስፒታል ገብታለች። የምን መድኃኒት? በመድኃኒት እራሷን ልታጠፋ መሰለኝ። በዚህ ምክንያት ሆስፒታል ገብታለች። ምን ባይሆን አሁን ህይወትን ጥሬ እንዴ? ነዛ ድንጋል ጥሩ ሰዓት አልመጣሁም መሰለኝ። ህይወትን ትጠሪ የለኝ። እሺ ማሚ ምን ነው በዚህ ሰዓት? ይህን ወረቀት ሊሰጥሽ ነው የመጣሁት። ጠዋት አይደርስም ነበር? የሚፈጠረው ነገር አይታወቅም። ምን አዲስ ነገር አለ? ሮዳስ ራሷን ለማጥፋት መድኃኒት ወጣ ሆስፒታል ገብታለች። እንዴት? ቆይ ለምን ራሷን ለማጥፋት ለመፈለገች? ከአንቺ የምደብቀው ነገር የለም። ምናልባት ገረመው ነገሩን አውቆ ከቀደመኝ፣ ቢያንስ አንቺ እንድትጠቀሚበት ብዬሽ ነው የመጣሁት። ገረመው ምንድን ነው የሚቀድመ ደሞስ? ሮዳስ ሆስፒታል ከመግባቷ ጋር ምን የሚያገናኘው ነገር አለ? ሮዳስ ራሷን ለማጥፋት የወሰነችው ከኔ ስላረገዘችና ልጁን ለማስወረድ ብላ ነው። ምን ከአንተ? አዎ ከኔ። አሁን ሆስፒታል ሂጅ። ነገሩ እንዳይሰማ ማድረግ አለብኝ። ደህና አደሩ። ልክ አልሰራም። እንዴት እንደዚህ ራስን አደጋ ላይ ትጥላለህ? ለህይወቱ ያሰጋታል እኮ ነው ያሉት ወይ ለምን ይሄን ውሳኔ እንደወሰን ይታወቃል ምክንያቱ ደግሞ ላይ ይታያል እንደ አንተ ደግሞ በምን ይታወቃል ቢጨንቀኝ እኮ ነው አለቃ ወይ እንደሁም እንዲገጥም እንደዚህ አይነት ውሳኔ ወሰንሽው በቃ አንተ ተረጋጋ ምንም አትሆንም ዶክተር እንዴት ነው ትሰራለህ እንዴ በጣም አዝናለሁ። ለማትረፍ ብዙ ጥረት አድርገናል፣ ግን አልተሳካም።